ቤተሰቦቻችን የዕለተ አርብ ዋና ዋና ያልናቸውን ዜኖች ወደ እናንተ ይዘን ቀርበናል። ከዜኖች ጋር እኔ ያድናት ነኝ፣ አብራችሁን ቆዩ። ቋሚ ሲኖዶስ በአርሲ ሀገረ ስብከት ወቅታዊ ጉዳይ ላይ መግለጫ ሰጠ። እንደሚከተለው ይቀርባል። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና ና በሆንቆሎ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች ላይ ጥቅምት 14 ቀን ለ15 ቀን 2018 ዓ ም በጉና ና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ቀን ለ18 ጥቢያ 2018 ዓ ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 አጥቢያ 2018 ዓ ም በሆንቆሎ ዋቤ ወረዳ አምስት ክርስቲያኖች በድምሩ በጥቅምት ወር 2018 ዓ ም ብቻ 25 ኦርቶዶክስ አቡኖቻችን፣ ሀገራችን፣ ምድራችን ብለው በሰላም በተኙበት በድንገት ማንነታቸውን ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያው ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድ ጥልቅ ሀዘንና ስሜት መሆኑንም ገልጿል። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲሁ አይነት አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱን አስነዋሪ ድርጊት በቅዱስ መጽሐፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ መንግስታዊ መብትን የሚጋፋ ተከባብሮ ተሻችሎ የመኖር መንፈሳዊ እሴቶቻችን የሚያጠፋ ክብረ ነክ ሊወገዝ የሚገባ ይህ ስነ መግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አወግዞታል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይህን የሰብአዊ ነ ተግባር በጽኑ በማወገዝና በህገ መንግስቱ የተረጋገጠውን በህይወት የመኖር የእምነት ነጻነት መብት እንዲያስከብርልን ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብና የህግ የበላይነት ከማረጋገጥ በተጨማሪ በቀጣይ እንዲሁ አይነት ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶሱ መንፈሳዊ ጥሪውን ማስተላልፏል። በመጨረሻም በደረሰው ጉዳት የተሰማውን ከፍተኛ ሐዘን በድጋሜ የገለጸ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግ ሕይወታቸውን ላጡ ወገኖቻችን እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች ሲሉም ተናግረዋል። የአርሲ ዞን ዋና አስተዳዳሪ ሐሰት ነው ሲሉ ተፈጽሟል የተባሉ ግድያዎችን ማስተባበሉ ተገለጸ። ተጨማሪ ያለን የአማርኛ ትናንት ባሰራጨው ዘለግ ያለ ዘገባ በምስራቅ አርሲ ሀገረ ስብከት የተፈጸሙትን ግድያዎች የተፈጸሙትን ግድያዎች ዝርዝር ያለ ዘገባ አዘጋጅቷል። ተቋማችንም ዘገባ እንደሚመለከተው አዘጋጅቶታል። ቢቢሲ አማርኛ በመግቢያው ላይ በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ ሀያ አምስት ሰዎች መገደላቸውን የተጎጂ ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኃላፊዎች ተናግሯል ሲልም ጀምሯል። ባለፈው ሳምንት ሮብና ሐሙስ ዕለት በተፈጸሙ የመጀመሪያው ጥቃት ከተ በገደሉ ሰዎች ውስጥ ስምንቱ የአንድ ቤተሰብ አባላት እንደሆኑ ሶስት ምንጮች መግለጣቸውንም ጠቁሟል። በአንድ ሳምንት ውስጥ ተከታታይ ጥቃቶችን የተፈጸሙባቸው በአርሲ ዞን ውስጥ የሚገኙ ጉና ሻርካና ሆንቆሎ ዋቢ ወረዳዎች ናቸው ሲሉም ተናግሯል። ጥቃቶቹን በተመለከተ ያነጋገርናቸው ሁለት የተጎጂ ቤተሰቦች ጥቃቶችን በተመለከተ ያነጋገርናቸው ሁለት የተጎጁ ቤተሰብ አባላትና ሶስት ቤተክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ መጠየቃቸውንም አክለው ገልጸዋል። ምንጮቹ እንደሚገልጹት በዞኑ በሚገ የሚገኙ ጉና ሻርካና ሆንቆሎ ዋቢ ወረዳዎች ተከታታይ ግድያ የተፈጸመባቸው ካለፉ ሳምንታት ሮብ ለት ጥቅምት 12 ቀን 2018 ዓ.ም አንስቶ ነው ሲሉ ግድያው የተጀመረበትን ቀንም እንድናገኝም ጨምረዋል እንድናገኝ ጭምር ከፍተኛ ቁጥር ያላቸው ሰዎች የተገደሉ ሰሞነኛ ጥቃት በተጀመረ ሰሞነኛ ጥቃት በተጀመረበት ጉና ወረዳ ነው ሲሉ ተናግረዋል። ታጣቂዎቹ ባለፈው ሳምንት ሮብ እና ሐሙስ በፈጸሟቸው ጥቃት 14 ሰዎች መገደላቸውን ሁለት የተጎጂ ቤተሰቦችና አባላት አካባቢው ቤተክርስቲያን አመራር ለቢቢሲም ተናግሯል። ሌላ ከፍተኛ የቤተ ክርስቲያን አመራር ደግሞ አባጅማ በተባለው አካባቢ ከተፈጸሙ ጥቃት ጋር በድምሩ 17 ሰዎች መገደላቸውንም ገልጸዋል። አርሲዞን ሻርካ ወረዳ ተከታታይ ጥቃት የተፈጸመ በዚህ ሳምንት ሰኞ ጥቅምት 17 ቀን 2018 ዓ ም ለይት እንደሆነ የቤተ ክርስቲያን አመራርም ገልጸዋል። በዚህም ጥቃት ሶስት ሰዎች መገደላቸውንም ተናግረዋል። በማግስቱ ማክሰኞ ለይት አምስት ሰዓት ገደማ ላይ ደግሞ ሌለኛው የአርሲዞን ወረዳ ሌለኛው የአርሲዞን ወረዳ በሆነው በሆንቆሎ አቤ ሶስተኛ ጥቃት ቃት መፈጸሙ ሁለት ምንጮችም ተናግረዋል። በዚህም ጥቃት አምስት ሰዎች መገደላቸውን የሚገልጹት የአንድ ወረዳ ቤተክርስቲያን ኃላፊ ሟቾቹ የአንድ ቤተሰብ አባላት መሆናቸውንም ጠቅሰዋል። የአንድ ቤተክርስቲያን አባላት ሁለት ሴቶች፣ ህጻን ልጆች እና ሶስት ወንዶች ናቸው። ከቤት አውጥተው የገደሏቸው የሚሉትን ኃላፊዎች ከአንድ ቤት ተወስደው እንደተገደሉም ተናግረዋል። አንድ ሰው ደግሞ ታግቶ እንደተወሰደና እስካሁን ድረስ ያለበት እንደማይታወቅ ተጠቅሰዋል። የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉ አስራ አራት ሰዎች በአንድ አካባቢ ይኖሩ የነበሩ በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ አራት ምንጮችም ተናግረዋል ተብሏል። የተጎጂ ቤተሰቦች አባላትና የቤተክርስቲያን አመራሮች በዚህ ጥቃት ተገለዋል ያሏቸውን አስራ ሰዎች ስም ዝርዝርም አጋርተውናል። ጣቢያው ካነጋገራቸው ምንጮች ያገኘ ነው ስም ዝርዝር ተመሳሳይ ያለ ነው ሲልም ዘግቧል ። ቢቢሲ ያነጋገራቸው ሁለት የቤተሰቦች አባላት ከፍተኛ ጉዳት ደርሶባቸው ከጥቃት የተረፉና የአራትና የስምንት ዓመት ህጻናት እያሳከሙ እንዳሉም ተናግረዋል። አንዱ ምንጭ እህቱ እንደተገደለችም ተናግረዋል። ሌላኛው ደግሞ እናቱ ዘጠኝ ዓመት የሆነችው ና ሁለት መንታ ወንድሞችና አንዲቱን ጨምሮ ስምንት የቤተሰብ አባላት እንደተገደሉበትም አስረድቷል። የወንዱ ባለቤትና የ16 ዓመት ሴት ልጅም መገደላቸውን ተጠቅሷል። የአጎቱ ባለቤትና በቤታቸው ውስጥ ይኖሩ የነበረ የ12 ዓመት ልጆችም ከሟቾቹ መካከል እንደሆኑም ተዘርዝሯል። ምንጮቹ እንደሚናገሩት ሮብ ከ9 ሰዓት ገዳማ የመጀመሪያው ጥቃት የደረሰ የሚካኤል በዓልን ለማክበር በአንድ ቤት በተሰበሰቡ ስድስት ሰዎች ላይ እንደሆነም ተናግረዋል። ከእነዚህ ስድስት ሰዎች ውስጥ እናቱ ፈኖሳ አውርቄና የአጎቱ ሚስት ሞስቲ ካማሙ እንደሚገኙበትም ተገልጿል። ሻውዲ ይፋሩና ታገኝ አስፋው የተባሉ ባልና ሚስት ከተወሰዱት መካከል መሆናቸውንም ተነግሯል። ስድስቱ ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውም ተነግሯል። በዚህ ጥቃት ፍርሃት የገባቸው ዘጠኝ የማሽ ቤተሰብ አባላት አንድ ቤት ውስጥ ተሰብስበው እንደነበር ሁለቱም ምንጮችም ገልጸዋል። ሐሙስ ዕለት ወደዚህ ቤት የገቡ ታጣቂዎች ዘጠኙ ሰዎችና አጠገብ ባለ ቤት የነበረ አንድ ግለሰብን ጨምሮ መውሰዳቸውንም አስረድተዋል። ዘጠኙ ሰዎችና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ሀገረ አል የሚባል ቦታ ላይ ሁሉንም አንበርክተው እርምጃ እንደወሰዱባቸው አንድ ምንጭም ገልጿል። ከተወሰዱት አስር ሰዎች ውስጥ የስምንት ህይወታቸው እንዳለፈና ሁለት ህጻናት እንደተረፉ ሶስት ምንጮችም ተናግረዋል። በዚህ ጥቃት ከተገደሉት ውስጥ የዘጠኝ አመት እድሜ ያላቸው ሚኪያስ ሙላቱና ሶፋንያስ ሙላቱ እንዲሁም የአስራ ስምንት አመት እህት ሄለን ሙላቱ እንደሚገኙበትም አስረድተዋል። የወንድሙ ሚስት የሺ መለሰና የአስራ ስድስት አመት ልጇ ስምረት ሸዋን ግዘው ሲገደሉ፣ ሌለኛዋ የወንድሟ ልጅ ከፍተኛ ጉዳት ደርሶባት እንደተረፈችም ተገልጿል። በዚህ ጥቃት ከተገደሉ ሰዎች አንዷ የሆነችው የሰርካለም ተስፌ ልጅ የሆነው የአራት ዓመት ህፃን በተመሳሳይ እግሩ አድርሶባት መትረፏንም ገልጸዋል። የተረፉት ህፃን የተገኙት በማግስቱ ጠዋት አንድ ሰዓት ከፖሊስ ጋር ግድያ ወደ ተፈጸመበት አካባቢ በሄዱ ነዋሪዎች እንደሆነም ተነግሯል። ሁለቱ ህጻናት በቀድሞ ስሙ ኃይለማርያም ማሞ ሆስፒታል ተብሎ በሚጠራው አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውንም ሁለቱ ምንጮችም ገልጸዋል። ቤተሰብ አባላት በሁለቱ ህጻናት ላይ የደረሰውን ጉዳት የሚያሳዩ ምስሎችም ለቢቢሲም አጋርተዋል። ምስሎቹን የስምንት ዓመት ህጻናትና ጭንቅላቷ ለእጇ ላይ የደረሰ ጉዳት ያሳያል። የአራት ዓመት ህፃን ደግሞ የእጅ መገጣጠሚያና ከእግሩ ላይ ጉዳት እንደደረሰበት የቤተሰብ አባላትም ተናግሯል። ህፃኑ በተለይ በእግሩ አጥንት ላይ የደረሰ ከፍተኛ ጉዳት በመሆኑ ያን አጥንት ሕክምና ወደሚሰጥበት ወደ ወላይታ ሶዶ ክርስቲያን ሆስፒታል መወሰዱንም ገልጸዋል። ስምንት የቤተሰቡ አባላት የተገደሉበት ግለሰብ ወደ አካባቢው ተጉዞ እናቱን፣ እህቱንና ወንድሞቹን መቅበር አለመቻሉንም ተናግሯል። እንዳትመጡ የምትጠብቁ እናንተ ናችሁ አሉ። ለነፍሳችን ፈራን፣ ኃላፊነት የሚወስድ ሰው ስለሌለ ሂደን እንኳን መቅበር አልቻልንም። የሚ የሚለውን፣ ስድስቱን የቤተሰብ አባላት በአንድ ቦታ ላይ መቅበራቸውንም ገልጸዋል። እናቱና አጎቱ ሚስት በተለያዩ አብያተ ክርስቲያናት መቀበራቸውንም አስረድተዋል። አባቱ ከስድስት ወር በፊት ህይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበርም አስታውሰዋል። አባቱን ጨምሮ በወቅቱ የታገቱ ስምንት ሰዎች ለማስለቀቅ ለእያንዳንዳቸው አምስት መቶ ሺህ ብር መክፈሉን የሚናገር ምንጩ አባቱ ከተለቀቀ በኋላ በደረሰባቸው ድብደባ ምክንያት ከሶስት ቀን በኋላ ህይወታቸውን ማለፉም ጠቅሷል። ተስፋ የሚባል ነገር በውስጥ የለም። ከዚህም በኋላ ምናልባት ህግ እንደዚህ አድርጎን የሚል ነገር ላይ ምንም አይነት ተስፋ በውስጥ የለም። ከዚህም በኋላ እንደዚህ አይነት ቦታ ተመልሰን እናገግማለን የሚለውን ነገር የሚሆን አይመስለኝም ሲል ተስፋ መቁረጥንም ገልጿል። ቢቢሲ ያነጋገራቸው የተጎጂ ቤተሰቦች አባላት እና የቤተክርስቲያን ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት አላማ ተደርጎ የሚል እምነት አለን በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸው ለዚህ ማሳያ ነው ሲሉም ጠቅሰዋል። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአፈጻ እርምጃ ስለ ነው መውሰዳቸው ሪፖርት እንደደረሳቸው ከአንድ ከፍተኛ የቤተክርስቲያን ኃላፊ ለቢቢሲም ተናግረዋል። የሆን ቆሎ ዋቢ ወረዳ ዋና አስተዳዳሪ አቶ ሀሲም መሐመድ ትናንትና ሮቦ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለተቀብላቸው ጥያቄዎች አጣርተን በቂ መረጃ አንሰጣለንም ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሀሰት ነው ሲሉ የተፈጸመው የተባለውን ጉዳያዎችም አሳስበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሮብ ምሽት በወጣቸው መግለጫ ላይ በአርሲ ብዙም በጥቅምት ወር ብቻ ከሃያ አምስት በላይ ሰዎች መገደላቸውን አስታውቋል ሲልም ዘገባው ተፈጽሟል። የካውንስሉ የሀዘን መግለጫ የጋራ ድምፅን የሚያሰማ መሆኑ ተጠቆመ። እንደሚከተለው ይቀርባል። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በምስራቅ አርሲ ዞን በእምነት ተከታዮች ላይ የደረሰውን ግድያና ጥቃት አስመልክቶ ላወጣው መግለጫ ምላሽም ሰጥቷል። ካውንስሉ ድርጊቱን ኢሰብአዊ ሲል በጽኑ ያወገዘ ሲሆን ለተጎጂ ቤተሰቦች የሀዘን መግለጫ አውጥቷል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኮሚሽን ጥቅምት 17 ቀን 2018 ዓ.ም ባወጣው መግለጫ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች ተከታዮች ላይ ያነጣጠረ ግድያ እና ድብደባ መፈጸሙን ማስታወቁንም ይታወሳል። ይህን ተከትሎ መግለጫ ያወጣው የወንጌል አማኞች ካውንስል በዜጎች ላይ በመታቸው ምክንያት የሚፈጸሙ ማንኛውም አይነት ጥቃት ፈጽሞ ተቀባይነት የሌለውና ሀገር አገር የቆየ የመቻቻልን እሴት የሚሸረሽር መሆኑንም ገልጿል። ቤተሰቦቻቸውንም በሞት ላጡ የአካል ጉዳት ለደረሰባቸውና በመንፈስ ለተጎዱ ወገኖቻችን ሁሉ እግዚአብሔር መጽናናት እንዲሰጥ ከልብ እንመኛለን ብለዋል። የወንጌል አማኞች ካውንስል መግለጫ ማውጣቱን በሃይማኖት ተቋማት መካከል እየጠነከረ የመጣውን የአንድነትና የህብረት ስሜት የሚያሳይ ወሳኝ እርምጃ ተደርጎም ተወስዷል። ጥቃቱ በአንድ እምነት ተከታዮች ላይ ያነጣጠረ ቢሆንም ችግሩ የሁሉም ኢትዮጵያውን ሰላምና ደህንነት የሚመለከት መሆኑን የሚያመላክት ነው ሲሉ የሰብአዊ መብቶች ተንታኞችም ገልጸዋል። ይህን የካውንስል መግለጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜጎች ደህንነት እንዲያስከብርና ወንጀለኞችን ለህግ እንዲያቀብ ላቀረበላቸው ጥሪ ድጋፍ የሚሰጥ የጋራ ድምጽ የሚያሰማ ነው ሲሉም ተናግረዋል። ታላቅ የንግስ በዓል ጥሪ በኮተቤ ደብረ ገነት ቅዱስ ዑራኤል ቤተክርስቲያን ተዘጋጀ። እንደሚከተለው ይቀርባል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ታላቁ የቅዱስ ራኤል ንክስ በዓል ቅዳሜ ሀያ ሁለት ስለሆነ በአዲስ አበባ ያላችሁ ክርስቲያኖች እንዳትቀሩብን በመላኩ በቅዱስ ራኤል ስም እንጠይቃለን። ጥቅምት ሁለት አይቀር ታ ሁለት ግዴታ ነው። ክብረ በዓል ነው። ራኤልን ማክበር ግዴታ ለሀያ ሁለት ቅዱስ ራኤል ጥቅምት ሀያ ሁለት በውስጥ ሀገር ውስጥ ያላችሁ እዚያ አካባቢ ያላችሁ በደንብ ክብረ በዓል ስለሆነ መጥታችሁ እንድታከብሩ እያልን በትህትና ጥቅምት 21 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይህን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መራግብሮች ጋር አብራችሁ ቆዩ እያልን እኛ ከውዱ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል